ሳስቦ ሳስቦ ቅዱስ ከሀይሚ የሚፋታ አይመስለኝም። ቤተሰብ ሲነግሩኝ ማለት ነው። የሚፋታ ነገር አለም። ትላንትና አይታቸዋል። ጉድ ሞርኒንግ ማይ ስቱደንት ነው ማይ ስቱደንት። ጉድ ሞርኒንግ ማይ ፒፕል ኖ ማይ ፒፕል። ጉድ ሞርኒንግ ማይ ፋሚሊ የስ። ጉድ ሞርኒንግ ካዋሪ ዱይንግ ኤቭሪቲንግ ኦኬ። አይ አም ሶ ኦኬ እንግሊዝኛ በሚቀጥሉ እንግዲህ ሀይሚና ቡሩኬ በሰላም ሲመጡ ነው። እንግሊዝኛ ማራ ምን ጀምረው ሙዳችን ሁሉ ተሰርቋል። የሀይሚና የቡሩኬ መጣላት ሳቃችን ሁሉ ጠፍቷል። እና እንግዲህ ዛሬ ቤተሰብ አዳዲስ ነገር ይዤላችሁ መጥቻለሁ። ይዤላችሁ የመጣሁትን ቤተሰብ ማርያም፣ መልካም ወሬ አለ፣ መልካም ነገር አለ። በሀይሚና በቡሩኬ መልካም ነገር አለ ተብሏል። ቤተሰብ አሁን እያወረው ነበረ ስልክ ከማን ጋር እንዳወራው አነግራችሁም ቆይቼ ነው የምነግራችሁ፣ ማለት ነው። በጣም ብሩኬና ሀይሚ ከሁለት ቀን በኋላ ከእግዚአብሔር ጋር የመጨረሻ ትርቃቸውን ያደርጋሉ ይመለሳሉ ተብሏል። ትላንትና እንግዲህ ቪዲዮ አይታችኋል። በደንብ አድርጋችሁ ሁላችሁም ቪዲዮን አይታችኋል። የትላንትና ቪዲዮ ብሩኬ በጣም መታረቅ ፈልጓል። ብሩኬ እንደ አዲስ ህይወት እንደ አዲስ ነገር ከሀይሚ ጋር መሆን ፈልጓል። ያው ሀይሚ ትንሽ እሷነች እያንገራገረች ያለችው። ሀይሚዬም ብሩኬን እንደምትወዱ ትላንትና አይተናል። ያው እኛም ሁሌ እንዳየን ነው ፍቅራቸውን። ያው ፍቅራቸው እኛ ፍቅር እንዳለባቸው ነው የምንናገረው፣ ግን እነሱ ፍቅር በመሀላቸው እንደሌለ ነው እየተናገሩ ያሉት። እኛ ደግሞ ፍቅር እንዳለባቸው ነው ሁለቱም አንድ ሰው ከተቀናና ነግሬያቸው እኔ ለአንድ ወንድ ከቀን ነው አንድ ወንድ ለእኔ ከቀና፣ ይሄ ነገር መሀላችን ላይ ፍቅር ስላለ ነው እንጂ ፍቅር ባይሆን ባይኖር አንቀናናም ነበረ። ገብቷቸው ብሩኬና ሀይሚም እንደዛ ናቸው። እና ትናንትና፣ አሁን እኔ ያስደነገጠኝ ነገር ምን ታውቃላችሁ? የቅዱስ ነገር ነው እኔ ያስፈራኝ። ብሩኬ እቺን ልጅ ተናግሮም ይሆናል ያመጣት ሊተውም ይችላል። ያው ግን ሳስቦ ሳስቦ ቅዱስ ከሀይሚ የሚፋታ አይመስለኝም። ቤተሰብ ሲነግሩኝ ማለት ነው የሚፋታ ነገር አለም። ትላንትና አይታችኋል። ዝም ብሎ ሲያፋጣችሁ ምንድን ነው ያወራችሁት? ምንድን ነው ያላችሁት ምናምን እያለ ብሩኬንም ሲያፋጦ ነበረ። ብሩኬ ግን ጎበዝ ነው፣ መልሱንም በደንብ መልሶለታል። ያው ቅዱስ ያው አንዳንድ ጊዜ ዝምተኛ ሰው ጸጥ የሚል ሰው በጣም ሀይለኛ በጣም ሴራ የሚያስብ ሰው ነው ግን ቅዱስ ሳዮሳዮ እንደዚህ ኃይለኛ ነው ከሀይሚ ላይ ይፋታ ይችላል ሲሉ፣ እኔ ግን ምን አሰብኩ? ይሄ ልጅ ቅን ነገር ነው፣ ሳዮሳዮ ፊቱ የሆነ ቅን ነገር ነው፣ ምን እንትን ነገር ነው። ስለዚህ ምንም ችግር አይፈጠርም ብዬ አስባለሁ። ግን ከብሩክ ጋር ግን ከብሩክ ጋር ግን አሁን በእንደዚህ አይነት መልክ አሁን ሀይሚ መታ ዛ ትላንትና እንዳወራችሁ ቁመ እያወራች ከመጣ ብሩኬና ሀይሚ ብሩኬና ልጁ በእንደገና ድብድብ ይቀጥላል። ለማየት ያብቃችሁ። አዎ ድብድብ ይቀጥላል። አሁንም ጸቡ ምን መሰላችሁ? አሁንም ይሄ ማን ነው ቅዱስ ከሃይሚ ካራቀ ጸቡ አሁንም ይቀጥላል ጸቡ አሁንም እንዶም ይግላል ነው ምለው እንዴት በሉኝ። አሁን ትላንት እንደዛ ጥያቄ እየጠየቀ ምን እያለ ብሩኬ ለሀይሚ ብሎ ነው ያዝ ያደረገው። ያዝ ያደረገው ለሃይሚ ብሎ ድጋሚ ምንድን ነው ጸብ እንዳይነሳ ብሎ ነው ያዝ ያደረገው። ብሩኬ መጠናት ፈልጎ ነበር፣ ግን ያው ፈራ የሃይሚን ነገር ስለፈራ ሌላን ችግር ተፈጠርክ እንዳትለው ፈርቶ ነው እንጂ ከልጁ ጋር መደባደብ ሁሉ ፈልጓል። ብሩኬ መጣላት ያኛውም እንደዛው ቱግ ቱግ አድርጓቸው ሁለቱም አሁን በሚቀጥለው ሀይሚ ብሩኬ ጋር ከመጣች ምንድን ነው የሚፈጠረው ነው ከዛ በኋላ ከዛ ምንድን ነው የሚፈጠረው? ብሩክ ከልጁ ጋር ይጠላል፣ ከልጁ ጋር ይደባደባል። በእንደገና ምንድን ነው ሀይሚን ለምን ትጣላለህ? ለምን እንዲታረጋለህ ተብሎ ደግሞ ድጋሚ መሀል ላይ ጸብ ይነሳል፣ ጭቅጭቅ ይነሳል። ስለዚህ እኔ ወንድሜ የምናገረው ሚኪ የሚባለው ወንድሜ የምናገረው ከሀይሚ ቢርቅ ጥሩ ይመስለኛል። ከዚህ በኋላ ለእሱ እምትሆነው ሰው አደለችም። ሀይሚ በቃ የእሱ ልትሆንም አትችልም። ትናንትና አይታቸዋል፣ የቡሩኬን ፍቅር ቡሩኬ እንዴት እንደ ሲሆን እንደነበረ። እኔ በቃ ፍቅሩን ብቻ እንዲገልጽላት ነው እንጂ ነገር ምን ነገር ከቡሩኬ የሚጠብቀው ነገር የለም። እና ልጆቹ በጣም የሚዋደዱ በጣም የሚፋቀሩ ናቸው። ስለዚህ እንግዲህ ማን እንዳለ ንገራቸው፣ ቦስ ነው ያለው ከሚኪ ጋር። ቦስና ሚኪ ተጣልተዋል። በጣም ቤተሰብ በጣም የተጣሉት ቦስ ከሚኪ መራቅ አለብህ ብሎታል። ሚኪ ደግሞ ከሀይሚ መራቅ አልችልም ነው ያለው። እና በቀደም አይታችኋል፣ ቪዲዮ ሰርቷል። እንደዚሁም ደግሞ ሲጣሉ ያየ ሰው ከእሷ መራቅ አለብህ ብሎ በጣም በጣም ሲናገረው ነበረ፣ ቦስ ማለት ነው። ሚኪ ካራቀ አሁንም ችግሩ ሊቀንስ አይችልም ነው ያለኝ። ግዴታ መራቅ አለበት ሚኪ አይፋታቸውም ቤተሰብ። ስለዚህ እኔ ምፈራው ምንድን ነው ከሚኪ ጋር ደግሞ ሌላ ቶክስ ውስጥ እንዳይገባን ምፈራው። እና ውዶቼ አሁንም እኔ አደራ ምለው ቦስን ነው። እስካሁንም እየተሯሯጣላቸው ያለውም ቦስ ነው። እኔ ለቦስ ነው አደራ ምለው፣ ሀይሚንም ቡሩኬንም አሁን ቀዝቅዘዋል። አሁን ደህና ናቸው። አሁን ልባቸው እየተፈላለገ ነው። ቦስዬ፣ በዚህ ሰዓት ሀይሚንና ቡራን የሆነ ቦታ ወስደሃቸው ቁጭ አድርጋቸው፣ አነጋግረ ብታስማማቸው እሺ ይላሉ። ለምን አሁን ጥሩ ስሜት ላይ ነው ያሉት። እና ሀይሚ፣ አዲስ ህይወት ጀምር ያሉ መጀመሪያ አዲስ ህይወት አልጀመርሽም። የእኔ ፍቅር፣ ከቡሩኬ ውጭ ምንም አዲስ ህይወት የለም። አዲስ ህይወት አልጀመርሽም አንቺ ማግኘት የፈለግሽውን ነገር ፈልገሽ ነው እንጂ አዲስ ህይወት አልጀመርሽም። የኔማር አንቺ ኬክ ኬኳ ኬካችን አንቺ የብሩኬ ብቻ ነሽ። ስለዚህ አንዳንዶች ደግሞ ኮሜንት ለምጽፍ ልችላለች በግድ ፍቅር አለ እንዴ? በግድ ግለጽላት ነው እንዴ ምናምን፣ በግድ አይደለም እኮ ይሄ ልጅ ባይወደን ለምን ይቀራል? ይሄ ልጅ ባይወደን ለምን ይላታል? ብሩኬ ብሩኬ ስለሚወዳት ነው። ሀይሚን አንዳንዴ የብሩኬ አፍቃሪዎች ናቸው መሰለኝ ይህን ነገር ምጽፉልኝ። ላቅም በውስጥ ሁሉ አይቀርም። አንቺ በግድ ያፍቅራት ነው እንዴ? በግድ ደራት ነው እንዴ? ብሩኬ በቃ ካልፈለገስ፣ እሱ ጓደኝነት ከፈለገስ ምናምን ለምትሉ ሰዎች ባይወዳት፣ ሀይሚን ባይወዳት፣ ባይፈልጋት ከማንም ጋር አይጣለም። ባይፈልጋት እሷን ለማስቀናት ሌላ ሴት ይዞ አይመጣም። ገብቷቸዋል። እሷን ባይፈልግ ከማንም ጋር አይደባደብም። ገብቷችኋል። ስለዚህ ስለሚፈልጋት ነው የሚጣላው፣ ስለሚፈልጋት ነው የሚደባደበው። ግን ምንድን ነው መሰላችሁ እዚህ ጋር አብዛኛው ልጆች እንዲ እየተናገራችሁ ያላችሁት በእነሱ አነጋገር፣ ገና ፍቅር ስላልገለጸላት እሷ በተናገረችው ከአንድ አመት በፊት እኔና እሱ ምንም ነገር የለንም እስካሁን ድረስ ምናም ባለችው ነገር ነው እናንተ ይሄ ሙርኩዝ አድርጋችሁ የተናገራችሁ ያላችሁት፣ ግን እንደዛ አይደለም እንደዛ አይደለም። ብሩኬ ያው እኔ እንጃ ልቡ ምን እንዳሚያስብ አላቅም፣ ብቻ ቤተሰብ አላቅም፣ ብቻ ሁለቱ አንድ ሆነ ብዬ አስባለሁ ማለት ነው። አዲስ ጥሩ ዜና ነው፣ ቆንጆ ነው። እና ቤተሰብ ኤፍሬም የ የማን የተንቢ ወንድም ታውቃላችሁ፣ ታሟል ተብሏል። በጣም የሚገርማችሁ ነገር እኔ የሁለቱን መገናኛ ጋር አይቻቸዋለሁ። መገናኛ ጋር በሰላም በጤና እየሳቁ ምን እያሉ እየሄዱ ነው ያሉት። እኔ እውነት ከታመመ እግዚአብሔር ይማረው፣ ምን ምንም አለም ግን ለድራማ ብለው ህመም ለድራማ ተብሎ ይሄን ነገር ከሰሩ በጣም ያስጠላል። በጣም መጥፎ በሽታ ነው ላዩ ላይ የተመኘው ማለት ነው። እና እኔ ደሞ ምላችሁና ቤተሰብ እናት አባቴት ናችሁሽ እ እ ታናሽ ወንድማቸው ታናሸታቸው የት ነች? እንዴት ነው ወንድም ታሞ እናት እናት አባት ሄድ የለበት እንዴት ነው እንደዚህ የሚሆነው? እናት እኮ ተንገብግባ ሩጣ ነው የምጠው ልጇ ሲታመም። እንዴት ነው ደም ሲያስታውቅ መቅረጽ እንትን ሲ መቅረጽ እንዴት ነው እንደዚህ አይነት ነገር ሰው እንዲታሞ ታሞ እየተቀረጸ ምን እያለ ምናምን። ይሄ የሌለ ነው። ይሄ ድራማ ነው ነው ምለው። ከታመመ እግዚአብሔር ይማረው ግን፣ እኔ መገናኛ ላይ ስላየዋቸው ለእኔ እውነት አደለም ብዬ ነው ይህን ነገር መነግራችሁ ማለት ነው። ውጭ ዶ ሊታከም ነው ምናምን ምናምን ይሄ ፌክ ነው። ዝም ብላችሁ እንዳታምነው ማንንም ሰው ለማለት ፈልጌ ነው። ከታመመ እግዚአብሔር ይማረው ነው ምለው፣ ግን ይሄ ነገር ዋጋ ያስከፍላቸዋል። መድሀኒያ ለምን በበሽታ መቀለድ ዋጋ ያስከፍላል። ለማንኛውም ቤተሰብ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ወዳችኋለሁ። ቻውቻው